ካስቀመጡበት ይዘው ይሄዳል። ሁለት ጥቅም አንደኛ እናት አባት ሲማሩ አይረዱም። ሁለተኛ ህፃናት ደግሞ ለብቻቸው በራሳቸው መጠን ወንጌል ይሆናል። እንደዚህ ማድረግ የሚቻለው ሰፊ ቦታ ሲኖር ነው፣ እና ገዳሙ ሲገዛ አንዱ ጥቅሙ ይሄ ይሆናል። ያም ሆኖ ግን አሁን ባለችን ቦታ ቢሆን ለህፃናት ሁል ጊዜ ውድውድ መ የሚመደብላቸው መልካም ነው። የሚነሳ ይሰጣል። ባለችን ቦታ ቢሆን እዛች ላይ ሰብሰብ አድርጎ አንድ ከመመናል አንድ ሰው ተዘጋጅ መጥቶ ቢያስተምራቸው ልጆችን እናተርፋለን። እናንተም ደግሞ ነፍሳችን ቢያንስ ከሳምንት አንድ እታገኝበት ቀን ስለሆነ ተረጋግተን እንሰማለን ማለት ነው። የጀመርነውን እንዲያስፈጽመን ያንጀመር ነው እንዲያስጀምረ የመዳን ያሉ ተቃሚ በሞት ላይ ስልጣኑን ገለጠ በሚል ርስ የምንማማራለን ቅዱስ ያሬድ ነው የተናገረው። ወንዝም ሆነው ዛሬ አራየ ስልጣኑ ላይ ለሞት ንጉሰ ነገስት እግዚአ አጋእዝት የነገስታት ንጉስ የጌቶች ጌታ የሆነ ንጉስ ክርስቶስ በሞት ላይ ስልጣኑን ገለጠ። አራየ ስልጣኑ ላይ ለሞት ገባሬ ሕይወት ክርስቶስ ሕይወትን የሰራ ሕይወትን የሚሰጥ ጌታችን መድኃኒታችን ኢየሱስ ክርስቶስ በሞት ላይ ስልጣኑን አሳየ ይላል። እንግዲህ ቅዱስ ያሬድ ለዛሬው እሁድ የሰራልን መዝሙር ይባላል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልዩ የሚያደርጋት አንዱ ሀብቷ የቅዱስ ያሬድ ዜማ የቅዱስ ያሬድ ዜማ ለነፍስ ልዩ ጉልበት ነው እንደዚህ ሲልም ዝም ብዬ እንዳይመስላችሁ በሳይንስም ተጠንቶ ዜማ ልዩ ጉልበት እንዳለው ተረጋግጧል ዜማ ስላቸው ነሱ ሙዚቃ ራሱ ነው እንዲሁም አንድ ጊዜ ተደርጓል በተባለ በሰማሁት ጥናት አትክልት ተክለው ሳይንቲስቶቹ የሙዚቃን ጉልበት ለማወቅ ሙዚቃ ከፈቱላቸው። ከአትክልቱ አጠገብ ደግሞ የሆነውን አትክልት ምንም ሙዚቃ ሳይሰሙ እንዲያገባሉ እና ሙዚቃ ከተከፈተበት አካባቢ የተተከሉት አትክልቶች ወደ ሙዚቃው ዘመን ብለው አደጉ የሚል ጥናት ሰምቼ

ለምንድን ነው የሰው ልጅ ጩኸት የሚስበው ሙዚቃ የሚወደው ከሙዚቃ መውጣት የሚያቅተው፣ ለምንድን ነው ብላችሁ ስትጠይቁ የሰው ልጅ ለምስጋና የተፈጠረ ስለሆነ፣ ለምስጋና ስለተፈጠረ ያ ባልተገባ መንገድ ሲወሰድ ከሙዚቃ መላቀቅ። ለምሳሌ ንገራል። ኩራት ለምሳሌ ጤነኛ ነው ታውቃላችኋል። ኩራት በተፈጥሮ ለጤንነት የተሰጠነ ስናበላሸው ይበላሻል። ኩራት ለምሳሌ ለምን ይመስላችኋል? እርኩስ ነገርን ለመናቅ እግዚአብሔር የሰጠን ጸጋ ነው። ኩራት እራሱ ኃጢአትን ለመጸየት የተሰጠን ጸጋ ነው። ፍትወት ለምሳሌ ፍቶት ወይም መውደድ ወይም ደግሞ ምንድን ነው የሚባለው ስሜት ራሱ እግዚአብሔር የሰጠን ጸጋ ነው። መስመሩን ሲሰት ግን ይበላሻል። መስመሩ መውደድ ጤነኝነት ነው። ለምሳሌ መውደድ እንደው እግዚአብሔር እንደው በዝሙት እንዳንሸነፍ አድርጎ ቢፈጥረን ምን ቸገረው ይላል አንዳንስ። እንዳንወድ አድርጎ ቢፈጥረን ማለት ነው ያ ማለት ነው፣ እንዳንወድ አድርጎ ቢፈጥረን ደግሞ እግዚአብሔርን መውደድ አይቻልም። ፈቲው መቀደስ ነው እንጂ ያለበት መነቀል አይደለም። የሚችል መስመሩ ነው የሚስተካከለው። ለዚህ ነው በብራይስ በግዝ ኃጢአት ኃጢአት ኃጢዎት ማለት ማጣት ማለት ነው በግዝ በዕብራይስጡ ግን ካታ ይባላል። ካታ ማለት መንገድ መሳት ማለት ነው። ኃጢአት መንገድ መሳት፣ ሰው የተፈጠረበትን ዓላማ ሲተው መንገድ ሳት ኃጢአት ይባላል ማለት ነው። መስመሩን ማስተካከል ነው። እና የሰው ልጅ ለዜማ የተፈጠረ ፍጡር ነው። ለምስጋና ነው የተፈጠረ መጨረሻ ላይ ጀ ሊገርማቸው። አሁን መንግሥተ ሰማያት ስንገባ መጨረሻ ላይ ምንን የሚያገኝ ትርጓሜ የለም ስብከት የለም መጽሐፍ ቅዱስ መሸምደድ የለም መማማር የለም መጨረሻ ላይ የሚጠብቀን እንደሆን ታውቃላችሁ ዜማ ነው ማመስገን የሚጠብቀን እና ለዚህ እኮ ነው ሰው ስብከት ላይ ቅርፉ መጥቶ መዝሙር ሲመጣ ነቃነቃሚ ያው የተፈጠርንበት ዓላማ ሆኖ ግን ደግሞ መማር አለበት ለዜማ የተፈጠረው እና ያንን የተፈጠርንበት ዓላማ የሚፈጸም ይዘን ከመላእክት ስንጨመርና የዘላለም ሕይወትን ስንቀምሳት ሁልጊዜ እሱ እየመነጨን እንደ ጎርፍ እየጠጣ እንኖራለን። ያን ምስጋና እግዚአብሔር ኢትዮጵያውያን እሱን የሚወዱ ፍቅር የሞላላቸው አካፍለው የሚያሉ ጠባየ መልካሞች መሆናቸውን አይቶ እንደሚገባቸው መንግሥተ ሰማያት ስንገባ የምናገኘውን ዜማ አስቀድሞ በአረቦንነት በምድር ላይ ሰጥቶናል። አረቦን ማለት መያዣ ቀለማ ማለት ነው። መያዣ ምንድን ነው የመሰላችሁ? በቃ ቀለል ለማድረግ አንድ ዕቃ ሙሉውን ዋጋ ከፍላችሁ እስከምትገዙት መጀመሪያ ጥቂት የምትከፍሉት ከዚያ በኋላ ሙሉውን ከፍላችሁ ወስደታችሁ። እግዚአብሔር በሙሉ ወስዶ እዚያው የምስጋና ጎርፍ ውስጥ ተክቱ ጨምረን በቅዱስ ያሬድ በኩል አወረደልን እና ልዩ አብታቸው እውነት ነው። ልዩ አምጣቸው ብናውቀው ኑሮ፣ ብናውቀው ኑሮ፣ ብንጠብቀው ኑሮ፣ ብንገባበት ኑሮ፣ ልዩ አምጣቸው ደግሞ እየተረጎመ እያመሰጠረ የሚያዜመው እያመሰጠረ፣ ከትርጓሜ ጋር ሌሎቹን ሊቃውንትባል ያልተረጎማቸው ምስጢራት አንቷስኮ የተረጎመ ያ ዜማ በመገለጥ የታጀበ ዜማ ነው። የቅዱስ ያሬድ ዜማ አክሱም ላይ ሲገለጥለት ነገስታቱ ካይናቱ ላይ ውሸት ግን ማለት ዜማ አልተገለጠልህም ብለውት ነበር። እንግዲህ ሱባ የመያዝ የሚያዝና እናረጋግጥ ተባለ። ህዳር አንድ ቀን አክሱም ላይ ሱባ የተጀመረ ህዳር ስድስት ቀን ጌታ በአክሱም ሰማይ ላይ እንደተሰቀለ ሆኖ ተገለጠ። የቅዱስ ያሬድ ዜማ እውነት መሆኑን ለመመስገን ንሰብ ቆንዶ መድህነ ብሎ ተናገርተኝ። የተሰቀለውን መድኃኒት የሚሆን የአብን የባሄድ ልጁን ክርስቶስን እንሰብካለን ብሎ አዜማ ነው። ያን ምልክት ስላዩ ንጉስ ገብረ መስቀልም ዜማውን ተቀብለው አብረውት በጦራቸው እየዘመሙ አመሰገኑ እግሩን እስኪወጉት ድረስ። ከዚያ የተነሳ ነው፣ አሁን የአቋቋም ትምህርት የሚባለው በቁስቋም ነው የሚጀመረው ህዳር ቁስቋም ነው ትምህርቱ የሚጀመረው ወንበር የሚጀመረው የሚጀምረው ክብረ በዓል ነው። አቋቋም ትምህርት የክብረ በዓል ዜማ። አንድ ሰው አቋቋም ድማር ሲል ከህዳር ስድስት ነው የሚጀምረው ለምን? ኅዳር ስድስት የቅዱስ ያሬድ ዜማ እውነት መሆኑን በሰማይ ምስክር የታየበት ቀን። ያችን ወሩ በገባ እስከ ሰባት ቀን እስከ ሰባት ቀን አክሱም ተጀምረ ያለችው ምህላ ዛሬም በየቤተክርስቲያኑ ነው። ከተማም እያረጉት ነው። አዲስ አበባ የሚቀጥለው ከዚያ ተነስቶ ነው እና እግዚአብሔር የመሰከረለት ዜማ ነው፣ እውነት ለመናገር ማለት ነው። እመቤታችን የባረከችው ዜማ ነው። እግዚአብሔር በዚህ ዜማ ሀገራችንን ያሻግርልን፣ ይቅር ይበለን ኃጢአታችንን

ሰው እያወቀ በነገራችን ላይ እየፈራ ነው የሚለው አይ፣ ይሄን ነገር ባበላሸውስ እ ሌሎች ከኔ የተሻሉ ሞራል እያውቁት ይችላል ባልነካካው ይሻላል። ነ ደፋር እና ቁንጫ ግን ያልተማረ ሰው ነው። አሁን ቁንጫ እኛ ጫማቸውን የምንስማቸውን አባት ዘላ ቁጭ እዚህ ላይ ነትት ይችላል። ቁንጫ እና ድንቁርና አንድ ነው ያለ ደፋር ያለ እነት ነው እና ቅዱስ ያሬድ ምንድን ያለ አርአየ ስልጣኖ በሞት ላይ ክርስቶስ ስልጣኑን አሳየ። ገባሪ ህይወት ክርስቶስ እግዚአ ጋይስ ንጉሰ ነገሥት የብኮ መላይት መላይት የሚያመሰግኑበት ወይ ሰግዱ ሎቱ ትጓል መላይት የሚሰግዱበት የህይወት ባለቤት ክርስቶስ። እሱ የህይወት ባለቤት እሱ። በሞት ላይ ስልጣኑን አሳየ አለ። መቼ ጀምሮ አሳየ? ለቅዱስ ያሬድን ጠይቀው። ልብ ብላችሁ ስሙ በዚህ ምድር ላይ ሰዎች የሚያስፈራቸው አንድ ትልቅ ነገር አለ። እሱም ምን ይመስላችኋል? ምንድነው? በምድር ላይ ሰዎች የሚፈሩት ነገር ሞቱ። ሰዎች በምድር ላይ የሚፈሩት ትልቁ ነገር ሞት። ዳዊትን ያህል ንጉሥ እንኳ ነው ሲፈራ፣ ሰምታችሁ ካላደለ ፈርቶ ነበረ? ሰራዊት በተሰለፈበት ኃያላን በቆሙበት አላማ በተተከለበት? ሂዶም የሚሰለፈው ዳዊት መጣ ሲባል ሸዎች እንደ ቅጠል የሚረክፍለት የሚረክፍለት ቅዱስ ዳዊት ፈርቶ ነበር። ጎልያድን በጠጠር ድል የነሳው ዳዊት እንዲህ አለ፤ ወመጽአኒ ድንጋጼ ሞት ፍርሃት ወረዓድ አሐዘኒ መኑ እሞሃበኒ ክንፈ ከመ እሰርር ወአዐርፍ። የሞት ድንጋጼ መጣብኝ፣ ጉልበቴም ተንቀጠቀጠ። ከሞት በልጤ የማመልጥበት የርግብ ክንፍ ማን በሰጠኝ፣ ሞትን የማመልክበት የርግብ ክንፍ ማን በሰጠኝ። ወደ ፈነኒ ጸልመት ወጽላሎት ነው፣ ጨለማም ሸፈነኝ ጋረደኝ፣ ሞትን በምን የባበልኩ ብሎ ሞትን እየፈራ ተናግሮ ነበር። እና ሞት ቀላል አይደለም። ይህን ሞት በዚህ ሞት ላይ ሲጣሩ ያሳየኝ አንድ የለም መላይት እንኳን በዚህ ሞት ላይ ስልጣን አልነበራቸውም፣ አልሻሩትም ሞትን ትል አለሱት ትጉን መላእክት እነሱ አልሞትም። ሞት ለእኛ እግር ሞትን ያሸነፈ ግኔ ትልልቅ አባቶች መቶ ነበር አላሸነፍም። እስመ ሞቱ ብዙሀን ነቢያት ወጻድቃን ብዙ ነቢያትና ጻድቃን ሞቱ። ወይ በቋ ቦቶሙላልሞቶ ዝንተዋለ ደማቸው መፍሰሱ ሥጋቸው መቆረሱ አጥንታቸው መከስከሱ መቢያት መሞታቸው ይህንን ዓለም ለማዳን ያንዳቸው ውስጥ ደም እንኳ አልጠቀመም። ይል ቅዱስ ኤጲፋንዮስ በቅዳሴ ሲናስ ያንዳቸው ውስጥ እንኳ ደም ሞትን ለማራቅ አልጠቀመም፣ ጉልበት አልነበረም። ብሱ ነገር ተደበር ኢሳይያስ በመጋዝ ተሰንጥቀዋል። ዳንኤልና አስቄል በድንጋይ ተወግረዋል። ኤርምያስ ተወግረዋል። ሰለስ ቱደቂ ከሳተት ዳዊት ተሳደል። አብርሃም ሀገሩ ጥሎ ወጥቷል። ያይቆ በርጅና ግምፅ ወርዷል። ሙሴ በስደት ከግምፅ ወደ ምድያም ሂዷል። ባሄ ከፍሏል። ደመና ጋርቷል። መድና ከሰማይ ወርዷል። ውሃ ግን የሞትን መፍትሄ ያመጣልን አልቻለም ነበር። ብዙዎቹ አባቶቻችን ነገራት። ዮሐንስ መጥም ቃንገቱን ተቆርቷል። ኢሳይያስ በመጋዝ ተሰንጥፏል እንደነገርኳቸው። በሳት የተቃጠሏል። ካህኑ አላዛር ጌታችን ኢየሱስ ክርስቶስ ከመወለዱ አስቀድሞ 178 ዓመተ ዓለም አካባቢ በሳት ተቃጥሎ ከቤተ መቅደስ ተገዟ። ብዙ ነገር የእነዚህ ሁሉ ደም ሞትን ሊደፍረው አልቻለም። ሺህ በጎች፣ እልፍ ኮርማዎች ርክቦች ተሰው ክርስቶስ ከሚመጣል አንዱም ደም ግን ይህን ሞት ማራቅ አልቻለም። ነቢዩ ዳዊት ይህን ሲናገር ጠቅሎ እንዴ ነው አንሳይኮ አይንቴ እመንገላ አድባር እማይቴ ይምጻ ረድኤቴ፣ አይኔን ወደ ተራሮች አነሳሁ ረድኤቴ ከወዴት ይምጣለ። ተራራ ያላቸው ተራራ ከሜዳው ከፍ ያለ እንደሆነ በልዕልና ነፍስ ከህዝቡ ከፍ ያሉት ቅዱሳን ነቢያት ናቸው፣ ተራራ የተባሉ እነሱ ያድኑኛል ብዬ ተስፋ አደረግኳቸው። ግን ከነሱ አንዳቸውም እንኳን ሞትን አላረቁልኝም። እማይቴ ይምፃ ረዴቴ፣ ረዴቴ፣ ረዴቴ ወዴት ይምጣልኝ? ሲደመድመው ምን አለ? ክርስቶስ ተገለጠለት። እንዲያ በተጨነቀበት ሞትን በፈራበት ሰዓትና የክርስቶስን መገለጥ አሻግሮ አይቶ ረድኤቴ የሰማ በእግዚአብሔር ተገብረ ሰማይ ወምድረት ድህነቴ የሚመጣልኝ ሰማይና ምድርን ከፈጠረ ከአካላዊ ቃል ከእግዚአብሔር ቃል ከራሱ ከእግዚአብሔር ነው ብሎ ይህና እሱ የመጣ እንደሆነ ግን እይህወን ዋበላይቴ ምድ ይ የመጣ እንደሆነ ምን አለ ማአልተቃያዊ ከወይ ወንት በሌሊት የቀን ፀሐይ ሐሩር የሌሊት ጨረቃ አያቃጥልህም፣ ጨረቃ አይቀዘቅዝህም። ማን ሰማይና ምድር የፈጠረ ጌታ ክርስቶስ ሲገለጥ ሞትን ሞት የመጣው በትዕቢት ነበረ። አምላክ መሆንን በመመኘት አምላክ ስለዚህ አምላክ መሆንን በመመኘት በትዕቢት በር ሞት ገባ። በትሕትና በር ደግሞ ሕይወት ክርስቶስ መጣ ራሱን ዝቅ አድርጎ ፈቅዶ ይፈውስ ህዝምደሰብ ተገምረ በማሀ ጸለድንግል ሳቢኦ ለሁሉ ኃይል እንደ መሰማያት አይዳል ነገደሰብን ባህሬሰብን ላደም ባለ ጊዜ ራሱን ዝቅ አድርጎ የሰው ልጅ ሊሆን መጣ። ተወልደባአምሳሌ ከከመይ ነድከባምሳሌ ይሁ አንተን እሱን አስመስሎ በጥምቀት ሊወልድ እሱ አንተን መስሎ ከአንተ ወገን ሊወለድ መጣይ ቅዱስ ጳውሎስ ሲናገር ዕብራውያን ምዕራፍ 2 ቁጥር 14 እስከ 17 ለዘነሶስ ይነሶም መላይክ አላህ እንዘረ አብርሃም አልአለ የለበሰውን ሥጋ ከመላይት ይዞ አልመጣም፣ የአብርሃምን ዘር ለብሶ ከፍ አደረገ እንጂ። አባ ጊዮርጊስን ሲተረጉም ኦዛ ቀርቀትህትና ሁድ እጓልና ያው ከመላይት ልልና ይልቅ የሰውን ውርደት እንደምን አድርገ ወደድከው የሚካኤልን ልብስ አካል ለብሸበት ይችላልን አላልክም፣ የገብርኤልን አካል ለብሸበት ይችላልን አላልክም። ትቢያን ለብሰ ለማዳን ሰውን እንደምን አድር ተወደድከው። ምንድና ዝም ብና አለመስላቸው ወበከመታሃባ ሰይጣን በኩይኑት ውስጠ ሥጋ ከይሲ ከማኸው ኮነ ድህነትነ በተሰውሮ ተቃለ እግዚአብሔር በዘመድነ ሰይጣን የባብን ሥጋ ለብሶ እንዳጠፋል። ድህነታችንም አካላዊ ቃል ስጋለው ሰው በመምጣቱ ተደረገ። ስለዚህ እኛን ፍለጋ ዝቅ ብሎ መጣ። ሞታችንን በሞት ለማራቅ የሚሞትን ስጋ ከድንግል ማርያም ለበሰ። ግንድ ሊሸከምበት ትከሻን ከድንግል ማርያም ለበሰ። ከማይፀ አነስቶ በምራቁ ዕውራንን እንዲፈውስበት አንደ አንደበትን ከእሷ ማሐፀል በአንደበት እንዲሆን ስጋ ነስቶ ለበሰ ሊገረፍበት ጀርባን ከእሷ ማሕፀን አዘጋጀ። ፊቱን በጥፊ ሊመታበት ፊትን ከእሷ ማሕፀን ስሎ ቀርጾ ለራሱ አዘጋጅተ ተዘር በተመልክት ፈጸመ። አካል ዘያክልን ገንዘብ አደረገ። በእናት ማሕፀን ሳለ ውቅያኖሱ በፊት የሚሰፍራቸው ጌታ በጠባብ ብረት ባጭር ቁመት ተወሰነ። ሰማይ ምድር የማይወስኑት እሱ የድግር ማርያም ማህፀን ሳይጠበው ዘጠኝ ወር ከአምስት ቀን እንደ ሰው በትዕግሥት በማየ ጸማት ጸልመ ሰማዩ ምድር ዘእያ ገምሮ ጸረሙ ማይ ጸረ ድንጌ ይላ ቅዱስ ቅዱስ ምድርና ሰማያት የማይወሰኑት እሱ የድንግል ማርያም ማይ ጸንግል ሳይጠበው ቀረ። ታገሰ፣ ለተጥንሶ ለመጸረስም ታገሰ። በቀሌምንጦስ ሲናገር አልቦ ሰማይ ዘያገብረነ ስላሴ ሲናገሩ እኛን የሚሸከም ሰማይ የለም። ወአልቦ ምድር ዘይጸውረን የሚወስነን ምድርም የለም። አልቦ እምታሕቴነ ከእኛ በታች ምንም የለም። አልቦ እምላዕሌነ ከእኛ በላይ ምንም የለም። እስመቀበ የሳይል የአውዶ ለኩሉ የኛ ልዕልና ምድር ሁሉ ወስኖ ከቶ ያኖራል እንጂ ለእኛ ዳርቻ የለንም ይላሉ። ስናስ እንዲህ የሚባልለት ጌታ ሰማይ መንበሬ ሰማይ መንበሬ ነው። ወምድር መከየደ እግሬ ምድር የግሬ መረገጫ ናት። አያኑ ጌተታ ንጹ ለማይገሬ ለኔ የምትሰሩልኝ ቤት ምን አይነት ነው ይላል። ጊዜ ኢሳይያስ ምዕራፍ 66 ቁጥር ዳርቻ ወሰን የሌለው እግዚአብሔር ከድሆች ልጅ ሊወለድ መጣ። ይግሩም ግሩም ድንቅ ነው። እኛ እንኳን በአቅማችን ለክብራችን የማይመጥን መቀመጫ ሲሰጡን ደስ አይለ። እግዚአብሔር ግን በማይመጥነው ዓለም የድሃ ልጅ ሊሆን መጣ። ከድሆች ልጅም ጡትን እየለመነ ጠባ፣ እንደ ሰው ተመላለሰ

ተብ ደኳ መንክር ተላያ ለባይ አለጋው እና ባይ ነው ደስ ትላለች፣ አለ ጨዋታዋ። ደስ ይላል ፏፏቴዋ ፍፍ ፍፍ ሲል፣ አዝዋሪቷ ደግሞ አይታችኋል? አዝዋሪ የበዓል ቀለበት እንዴት ደስ ትላለች! ድንቅ ናት። አለጋው ወዲያው ምናምን መንክር ሰብ እግዚአብሔር በዓል ድንቅ ማለት አምላክ የሰው ልጅ መሆኑ እውነት ነው። እንዲህ አንድ ነገር ታይቶ የማያውቅም ሊታይም አይችል ራ ዮሐንስ ራፍ ዘጠኝ ላይ የሚናገሩ ነገር አለ። ወምድረዝ ኮነ ዐቢይ ድልቅልቅ ዘይከውን እምድረዝ፣ ከአሁን በፊትም ያደረገ እንግዲህም የማይደረግ ታላቅ መብረቅ ሆነ። ይ ኖ ሶስታ እስካሁንም አምላክ ሲወለድ አይተን አናውቅም። እንግዲህ አናውቅም አይሆንም። ድንቅ መብረቅ ክርስቶስ ተወለደ። ዳዊት መዝሙር መቶ አርባ ሶስት ላይ እንዲህ ብሎ ነበር። አብርቅ መማርቅ ቲከዚሆ ወዝሮም መብረቅህን ብልጭ አድርግ፣ ጠላቶችህንም በትናቸው። መብረቅ ክርስቶስ ተወለደና ጨለማ አጋንንትን ሊመታትናቸው ተወለደ። በቤተልሔም ድንቅ ብርሃን መጣ። በዚያ ጊዜ አይሁድ በሮማውያን ባርነት ጨለማ ውስጥ ነው የሚማቀቁበት የአውሮፓ እነዚህ የሮማ አገዛዝ ደግሞ ሰው ጋር እያታገለ የሚዝናናበት ድሆች የለት ዱር ሲቸግራቸው ሀብታሞች ደስታ ስንትቷቸው ቤት በሳት እያቃጠሉ የሚዝናናበት የግፍ ጊዜ። ዓለም በጨለማ የግሪክ ፈላስፎች ለጥያቄያቸው መሳተው እውነት ምንድን ነው? የሰው መጨረሻ ምንድን ነው? የት ነው የምንሄደው? ለምንድን ነው የምጣነው? እያሉ በሚላክሉበት ጊዜ እውነት ጌታ ተወደ። እውነት እኔ ነኝ። ወደ እውነት የሚካሄደው በእኔ ነው። እኔ በወትም ሌላ አይደለም፣ እኔ ነው።